ሄም ሲታዩት እንደ እናንተም ሻርሙጣ ሴት ትመስላለች። ህንዴ እ ሲታዩት እንደ እናንተ ሻርሙጣ ሴት አይደለችም። እሺ አፈር ብሉና ቆሻሻ ሁላ እናንተ፣ ወይም የመዳም ቤት ሆናችሁ እራሱ ወር ወር እየሞላ ቁጥር ላይ በአንጋሊዮሽ ከሄዳችሁ የፈለጋችሁትን ነገር ስለምታደርጉ እኮ ነው። እናንተ እራሳችሁ እኮ ነው እንደዚያ ያላችሁት የጠበቀች እንቁ የወላችሁ አሁን አሁን ማለት ነው። አሁን ምንድነው እንቁላል በቃ አዲስ እንቁላል ይባላል። ታውቃለህ አዲስ እንቁላል እኮ ቀይ ቆንጆ ነው ሆኖ የሚሆነው አይደል እናንተ ያው ህይወታችሁ ላይ ሰው እኮ ያው የደረሰበትና ያሳለፈው ነገር ነው ለሰው የምናገራው። ገባችሁ አይደል ሰገጤ ሁላ ውሻዎች። ሄሜ ድንግል ከሆነች እሺ መኪና ገዛላታ ለዋልሽ ሰላም ማለት ነው

ያው አንቺ ራስሽን እኮ እንደ ሴት ሴት እናትሽ ክብርሽን ጠበቅሽ። አይደለም እኮ ያለሽው እንደዚህ ሰላም ብሎ ሴት እንደ ቤተሰብ ምን ድንግል ሆነሽ ድንግል፣ እንዴት ነው ማጥተው ነው? እንዴት በምኑ ጭንቅላት አስበሽ ነው ባክሽ? እንቁ አድርጎ ያሳደገ አባት አላት፣ እናት አለች፣ ወንድሞች አሉ፣ አጠገቧ ላይ ጓደኛ ብሮኪም አለ። ገባችሁ አይደ? እናንተ እንዴ፣ እናንተ ሰገጤው አይደለም ያደጋችሁ፣ ሰገጤው ሁላ ሴት አሳዳቢዎች፣ ውሻ ሁላዎች እናንተ። እንካል ማለት ነው ውሻ፣ ውሻ እንካል ከእናንተ እንኳን ውሻ እራሱ ይሻላል። እኔ ሳስበው ክርስቶስን ውሻ ይሻላል። ይሄ ፋክት ነው፣ ውሻ የምር ነው ኔቨር ውሻ ነው የሚሻለው ከእናንተ። እናንተ ከውሻ ራሳችሁ ውሽ፣ ካውሻ ራሳችሁ የሌላችሁ ውሻ ማለት ነው። መንገድ ላይ የተጣለ ውሻ እና እናንተ አንድ ናችሁ። እብዶች ስታስጠሉ። ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ዘይኔ ደህና ናን? እንዴት ናችሁ? እንዴት ዋላችሁ? ሁን ጉዶች፣ ይሄ የሚገርም ነገር ይጂ ማጣው ትላላችሁ። ምን አሉ መሰላችሁ? ሄሚ ድንግል ነ ሄሚ ድንግል አይደለችም። ሄሚ ያው ብዙ ካሁን ለሰረ ብዙ ሰው ጋር ዩቲዩብ ላይ ስትሆኑ ብዙ ስራ ትሰራላችሁ። ምክንያቱም ስራ የሆነ ማንጫጫት ይወዳል ዩቲዩብ። ስለዚህ ለዚህ ብላ ያመጣችሁ ሰዎች ሁሉ ለየሷ ድንግልና ሰታ የምትሰራን እንደመሰላችሁ እናንተ ሳጋጤዎች፣ ድንግልናው ሰጣ ሳይሆን ድንግልና ማለት ነው። ድንግልኮ ማለት ክብር እኮ ነው። ሴትነትሽ እኮ ነው። ገባሽ? ምን ማለት እንደሆነ ታውቂያለሽ? ሴትነትሽን ማንነትሽን የምትኮሪው እኮ ባሱ ነው ባባሽ። ራስሽን የምታስከብረው ባሱ ነው ባባሽ። ክብርሽን ነገ እናትሽና አባትሽ ይወልድ በጥሩ መንገድ ለድር ወይም ትዳር ወይም የለ እንጃ ትዳር ለማ ከማያዝሽ በፊት አንቺ እንደዚህ አይነት ክብር ካለሽ እኮ ሰው በክብር ላሱ ትዳር ባለ ትዳር እንድትሆኝ ወይም ለሱ ሚስት እንድትሆኝ የሚፈልገው ያ ክብር ከሌለሽ ምንድነው ሴትነትሽ? ሴትነትሽን አበላሽሽው ነው እንጂ እንደ ይሄ እኮ ሴትነት ማለት ድንግልናሽን ማጠበቅ ነው። አፈር ቤልና ውሻዎች። ድንግል እኮ ዝም ብሎ እኮ የፈለጋችሁበት ቦታ የምትጥሉስ እቃ አይደለም እኮ ገባሽ። ለአንድ ቀን የተፈቀደለት ሰው ነው እግዚአብሔር ላንቺ የፈቀደ ሰው ነው የሚሆነው እንጂ ውሻ ሁላ ዶንቆሮች ሲያስጠሉ በፈጣሪ። እናንተም ብሎ ሴቶች ሰገጤናችሁ። እሺ እባቶች

ማኪና አለ ሄሚ ማኪና ግዢ ያላለችም፣ ባክሽ ማኪና መገዛት ከፈለገች ትገዛለች። እሺ፣ ለራስሽ ወይ ለእናት ጫማ ግዢ። እሺ፣ ኢካካሞች ውሻ ሁላ።